የተንቆላለቃ የሴራ ቀማሪ አንፈልግም፣ ጭራሽ ቄስ አስተማሪ በቄሶች አንማርማሉ። የዘመኑ ጉደኞች ቄስ መሆን እኮ መታደል ነው፣ ተው እናንተ ሞኞች። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው፣ ግዕዝ ሙቷላሉ በቁማቸው የሞቱ ስር የላቸውምና፣ ይመለሱ ወደ ጥንቱ። የመላእክት ቋንቋ ነው ግዕዝ ምስጥረ ብዙ፣ ጀግኖች አባቶቻችን አሉ ያቆዩልን ከነወዙ። ደብተራና ጠንቋይ ቀሲስም ዘማሪ፣ ስልጣን ተገን አድርገህ ምንም ብታዘግም፣ ተገድደን መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድረስ መቼ ይመቻል? አብሮ ለመኗኗር በምለት ለመቻቻል፣ ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኙ ጥቅም ከተከራዋ ማዓት በበደል ተረከፍኩ ግፍ በየዘመኑ ቢወሰንብንም የሀገር ፍቅር ይዞን ችሉናል። ሁሉንም ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ መተዝነስ ተምር በግድ ካላችሁ ክልሉም ችኮናል። እንኳን ግዕዛችሁ ኢትዮጵያውያን ናችሁ ወይስ ወገናችሁ ከየት ነው? የቋንቋ ሁሉ መሰረቱ ሚስጥረ ብዙ ግዕዝ ነው። መኖሪያችሁ ኢትዮጵያ ውስጥ ልባችሁ ባህር ማዶ ሁሉ የሚጭናችሁ ምንም የሌላችሁ ባዶ፣ የእናቱን ጡት የሚነክስ የልጅ ፉኝ የልጅ ክፉ፣ ምን ደዌ አደረባቸው በምን በሽታ ተለከፉ? ባርነትን የናፈቁ በማንነታቸው የሚያፍሩ መሰረታችሁን እወቁ፣ እስኪ ትንሽ ፍሬ አፍሩ። ትናንትና በጥንቱ ከስልጣኔ በፊት ትምህርት ሚኒስትር ነበር የአብነት ትምህርት ቤት። ምንም ዱርዬን ልንሆን እንችላለን። ትናንትና በአባቶቻችን ስታደርጉትን የነበረውን ግፍ ዛሬ እንደግማለን ብላችሁ እንዳታስቡ። ፍሪ ለሙስሊሞች ሽልጠና እንጀምራለን። ማንም የሚከለክለን የለም። ምን መስጊዶቻችን ለመጠበቅ ሙስሊም ወንድሞቻችን ለመጠበቅ ሰልጥነን፣ ከዛ በኋላ እኛን ሊያጠቃ የመጣ ማጥቃት ጓባንችን ተከላክለን እንሞታለን። ፊደል ቀርጸው ያስተማሩ ደበሎ የለበሱ ማንነታቸውን የሚያውቁ ለማንም ያላጎነበሱ እውቀትውን ያስመስክሩ እስኪ የኔታ ይነሱ። ግእዝ ዳቦ አይሆንም አሉ እነ ሆድ አምላኩ። ዳቦ አይደለም ወደ ሰማይ ያደርሳል ካወቁበት በልኩ። ሆድ ብቻ የሚታያቸው ከእውቀት የራቁ ኮንቶዎች። ማንነት እኮ ኩራት ነው የሚለየን ከብዙዎች። እስኪ ወደ ልቦናችሁ ተመለሱ። ቆም ብላችሁ አስቡ። የታሪክ ድሃ አትሆኑ። በጠላት መንፈስ አታስቡ።